ዓለም ሳይፈጠር የነበረውን ለዘላለም የሚኖረውን የእግዚአብሔር አባ ኖረው እንናገራለን። ከሱ አስቀድሞ የለም፣ ከሱ በኋላ የለም፣ እንደ እርሱ ያለ የለም። እርሱ ከሁሉ አስቀድሞ የነበረ ነው። መባረቅት ሳይመዘዙ ነጎድጓዴም ሳይሰማ፣ የደመናት ግዝበት ሳይሳፋ እግዚአብሔር ነበረ። ከጊዜና አስቀድሞ ከሌሊትና ከመዓልት ከወርና ከዓመታትም ከዝናባትም በፊት እግዚአብሔር ነበረ። የማይቆጠር የማይሰፈ በኛ ላይ የታወቀ ቸርነቱን ብዛት እንናገራለን። የዛሬው በዓል ምን ይደንቅ ነው! ነገደ መላእክት ሁሉ ሲዘምሩ አንዳንዶች ከኋላው ተከትሎት፣ አንዳንዶች ከፊት ቀድሞት፣ አንዳንዶቹ በዙሪያው ከበውት፣ ሌሎቹ ከሐዋርያት ጋር ሆነው እናንተ የገሊላ ሰዎች ወደ ሰማይ እያያችሁ ለምን ቆማችሁ? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣል ሲሏቸው እናያቸዋለን። ብዙም ድንቅ ምልክቶችን ያደረገ ይህ ኢየሱስ ነው። በዚህም የጌታችን በዓል በዚህ ዕለት ዕርገተ ቀድመ እንደተናገርን ዲያብሎስ አለቀሰ። ምእመናን ግን ተላ ደስ ታደረጉ። እነሆ አሁን ደስ የሚያሰኘው ምንጭ ፈለቀ። እነሆ አሁን አበቦች ፈኩ፣ የወይን ቅርንጫፎች ደረሱ፣ ወይራ ዛፎችም ጡም መዛቸውን ሰጡ፣ በለሶችም እሸት ፍሬያቸውን ለገሱ። ነፋሱም አመልመላትን እንደባይር ጨዋታ እያዋዙ ነፈሰ። ሁሉም ከኛ ጋር በጌታችን ዕርገት ታላ ደስታ አደረጉ። ስለዚህም አይዛቡላችሁ፣ እጆቻችሁን አጨጩ፣ በደስታ ቃልም ለእግዚአብሔር ልል በሉ። እግዚአብሔር በልልታ ጌታችንን በመለከት ድምፅ አረገ እያል ወደ ላይ ወደ ሰማያት ላረገው ለጌታችን እንዘምር ከእኛም ጋር የክቡር ዳዊት ቃል መዝሙር አዳምጦ። እነሆ ጌታችን ወደ ሰማያት አረገ፣ ነገር ግን ከኛ አልተለየም። የወደቀውን አዳም ያነሰው ዘንድ የወረደው እርሱን እነሆ ዛሬ ከሰማይ ሰማያት ላይ ያረገ፣ ነቢያትን መነጽር ያዩት እርሱን እንጂ ሌላ አይደለም። ሐዋርያት የበሉት ከእርሱ ጋር እንጂ ከሌላ ጋር አይደለም። በአባቱ ቅፍ የነበረው እርሱ እንጂ ሌላ አይደለም። በጴላጦስ የተፈረደበት እርሱ እንጂ ሌላ አይደለም። በመስቀል ላይ በሜስማር የተቸነከረው እርሱ እንጂ ሌላ አይደለም። በዘባነ ኪሩብ ላይ የነበረ እርሱ እንጂ ሌላ አይደለም። ጻድቁም ዮሴፍ በጨርቅ ጤጥ የጠቀለው እርሱ እንጂ ሌላ አይደለም። በእጁ መዳፍ ፍጥረታትን የያዘው እርሱ እንጂ ሌላ አይደለም። በመቃብር ያደረው እርሱ እንጂ ሌላ አይደለም። ሱራፊ ላይ ያመሰግኑት እርሱ እንጂ ሌላ አይደለም። በአባቱ ቀኝ የተቀመጠ እርሱ እንጂ ሌላ አይደለም። ከቅድስት ድንግል ማርያም ስጋ ነስቶ ሰው የሆነ እርሱ እንጂ ሌላ አይደለም። እግዚአብሔር በእልልታ አረገ፣ አምላክም በመለከት ድምጽ አረገ። ካለማ ከዘላለም አንስቶ ፈጣሪ የሆነው ሁሉንም ነገር ካለመኖር ወደ መኖር ያመጣው አዳምን የሰራውን የሰው ልጆችን የፈጠረውን ደስ ያሰኘውን ሄኖክን ወደ ህይወት ያሸጋገረው ከኖክ ከዓለም ጋር የጠበቀው ነበር። አብርሃም ከከለዳውያን ምድር የጠራው ይስሐቅን ከነገረ መስቀል ምስጢር ምልክት እንዲሆን ያደረገው ያዕቆብን የአስራ ሁለቱን አይማድ ስር እንዲሆን ያደረገው ለዮ ትዕግስቱን የሰጠው ሙሴን ሕዝብ ሁሉ መሪ እንዲሆን አድርጎ የሾመው ሳሙኤልን ከእናተ ማይጽናስቱ በትንቢት የሞለው ከነቢያት መካከል ዳዊት ንጉስ አድርጎ የቀባው ለሰሎሞን ጥበብን የሰጠው ኤልያስን በሰረገላ የወሰዱ ነቢያት መጽ መጻሕያትን እንዲያው ያደረጋቸው ለሐዋርያት ሀብተ ፈውስን የሰጣቸው፣ አይዟችሁ ዓለምን አሸንፌያለሁ ብሎ አሰምቶ የነገራቸው እርሱ ዛሬ በደስታና በመለከት ድምፅ አረገ ወደ ሰማያት። በደስታም ያረገው በአባት ቀኝ የተቀመጠ የክቡር ጌታ ይህ ነው። መላእክትና አለቆች ኃይላት የሚገዙለታል። ቁርጥ ልመናችንን የሚቀበል ወደ ረኞቻችን ድል እንድነሳቸው ኃይላችን የሚሰጠንም እርሱ ነው። እባቡን ጊንጡንም ትረግጡ ዘንድ ነው ስልጣን እሰጣችኋለሁ እንዳለካ ክፉ መናፍስት ሁሉ ስልጣን ያለው እርሱ ነው። በዓልን ከኛ ጋር በዓል እንዲያደርጉ አባቶቻችን ንጥራቸው ከወሉ በፊት አዳም እንጥረው እነሆ እግዚአብሔር ከገነት በወጣ ጊዜ አዳም ከኛ አንዱ እንደሆነ ሆነ ያለው ተፈጸመ። እግዚአብሔር ስጋን ከሴት ልጅ ለበሰ በአባቱም ቀኝ በሰማያት ተቀመጠ። ይህንን የወድር ሆነ አምላክነት ከሴት ልጅ በተወለደ መለኮት ሰው መሆኑን አገኘው እንበለው ህያው እናታችን ስለሆን ሆይ

በታመማ ፈማይ ጾና የወለደች እርሱ በረከትን ካገኘ ደቀ መዛሙርት ጋር ቆመ እያየች ወደ ሰማይ አባቱ አድረገ ሄኖህ ሆይ ከኛ ጋር ባለን ታደርግ ዘንድና ከሞት በፊት የሰወረ በተሰወረች ስፍራ የሚያኖረ እርሱ ራሱን ከስጋው የሰወረ በአባቱም ቀኝ ተቀመጠ። የእግዚአብሔር ወዳጅ አብርሃም ሆይ ከኛ ጋር ባለን ታደርግ ዘንድና በድንኳኑ ደጃፍ አጠገብ ባለ ወይራ ዛፍ አጠገብ ከአንተ ጋር የተቀመጠ ሶስት መስፈሪያ ስንድድ የተጋገረ እንጎቻ የበል የበላ አንተ ምርጎና ማሪ የሰብዊ ፈንም ያቀረብክለት እርሱ ዛሬም ከደቀ መዛሙርት ጋር በደብረ ዘይት ምሳ አደረገ። ከምሳም በኋላ ባርኳቸው ከሴት ልጅ በነሱ ስጋ ወደ ሰማይ ያረገ ይሳቆ ከኛ ጋር ባለን ታደርግ ዘንድና ከአባት ከአብርሃም ሾተል ቀንዶችን በአረግ ሬሳ በተያዘ በግ ደም የተቤዡ እርሱ እንደ በግ ሊታረድ መጣ። ለመታረድ እጆቹን በመስቀል ግንድ ላይ ዘረጋ። በደሙም ሰይጣን የተናጠቃቸውን ተቤዝዎች ቁስላቸውን በሞት ቁስል ደረቀ። ተነስቶም የሰውና የመላእክትን አምሮ ወደማይደርስበት ወደ ሰማይ ያረገ የእግዚአብሔርም ሰው ያቆፈ ከኛ ጋር ባለን ታደርገ ዘንድ ና ነው በሎ እዚያ ምድር እስከ ሰማይ ተተክሎ ያየው የወርቅ መሰላል እርሱ በደብረ ዘይት ተተከለ። ቁመቱም እስከ አርያም ከፍታ ድረስ የወልድ ስጋ ከደብረ ዘይት ወደ ጽርሐ አርያም ከማድረጉ በቀር የወርቅ መሰላል ምንድን ነው? ዘካርያስ የእግዚአብሔር እግሮች በደብረ ዘይት ይቆማሉ እንዳለ ለመባረክ ልጆችን በሐዋርያት ላይ ያኖር ዘንድ ቁሞ ሰውነቱን ከመለኮት ክብር ያሳትፉ ዘንድ ወደ ላይ ከፍከፍ ማለት ራቃቸው። ስለ ሰው ልጆች ፍቅርን በምድር ላይ ያገኘውን ያለፈውን መቀራ በቃኝ አሁን ግን በመለኮት ክብር አረገች በአብ ቀኝም ተቀም ተቀመጠ የእግዚአብሔር ልጅ ግን ያለ መሰላ ቦገቦግ ደመና ተንታጋረገ ጋረገ መለኮት ይታገልለታልና ወደ አየራት ተመለቆታልና ኪሩቤል ሊያሳርጉት አልወጡም ራሱ በመለኮት ኃይላዊን ተተካክሎ በቀኝ በኩል ተቀመጠ የማይረጉ ምስጋና ለእኛ መሰላ አልሆነን ከገሌላ ሴት እንደተወለደ በአሰብን ጊዜ ወደ አባቱ እንዳረገ እናስታውላለን በጭኖቿ እንደ ታቀፈ ስናስታውስ በአባቱ እቅፍ እንዳለን እናስባለን። በደብረ ዘይት ከደቀ መዛሙርት ጋር እንደተቀመጠ ባሰብነው ጊዜ በመላይክ ተልልታ እንዳረገ በወላጆቹም ቀኝ እንደተቀመጠ

ዳግመኛም አምላካችን መዘመርን ዘምሩ ለንጉሳችንም መዘመርን ዘምሩ ብለህ ዘምር። ከእንደገናም አለምን የሚገዛ ከፍ ከፍ አለ ብለህ አመስግን። ዳግመኛ ቤማቤቱ ይል ከፍ ከፍ አለ ኃይልንም እናመሰግናለን እንዘምራለን። ሁለተኛ በኪሩቤል ላይ ተቀምጦ በረረ ብለህ አመስግን። በኪሩቤል ላይ ተቀምጦ በረረ ብለህ አመስግን። መጨረሻም ጌታ ጌታዬን አለው ጠላቶችን ከእግር መረገጫ በታችን እስካስገዛል ድረስ በቀኝ ተቀመጠ አለው። ነውር ነቀፍ የሌለብህ ንጹሕ ባሕርይ ሆይ፣ በነፍስ በስጋና መንፈስ ጠብቀን። ይህንም በዓልና ከብረው ዘንድ የሰበሰብ ከን የሁሉን አምላክ ሆይ ጌታችን ሆይ በፍርየጥ የተሞላን አድርገን። ለአንተም ከባሕርይ አባትህ ከባሕርይ ሕይወትህ ከመንፈስ ቅዱስ ጋር ክብር፣ ኃይል፣ ስግደት ሁሉ ዛሬም ዘወትርም ለዘላለሙ አሜን።